ግንቦት 16 በዚህ ቀን እውቀትን ከልቦ ያፈለገ የኢየሩሳሌም ሰው የአልዓዛር ልጅ ኢያሱ ሲራክ ቀረፀ እርሱም በጥንተ ትርኢቱ የባሕር አሸዋን የዝናብ ጠብታን፣ የዘመንን ጥር የዘመንን ቁጥር ማን ቆጠረ አለ ከአብ ጋር ስለ አለው አንድነት የጥበቧን ኖረዋል ከዓለም መፈጠር በፊት ነው ለጥበብ መገኛዋ ለማን ተገለጠ የጥበብ ምክሯንስ ማን አወቀ በእግዚአብሔር ዙፋን ላይ የምትቀመጥ እጅግ የምታስፈራ ናት አለ ሁለተኛም እኔ ከልዑል አፍ ወጥቼ ምድርን እንደ ጉም ሸፈንኳት፣ በሰማያት እኖራለሁ፣ ዙፋኔንም በደመና ሰሶ ላይ ዘረጋ። ብቻዬን በሰማይ ዳርቻ ዘው ነው፣ በውቅያኖስም ጥልቅ ውስጥ ማረፊያ እየፈለግኩ በባህሩ ውሃ ላይ ሁሉ ተመላለስ ባለች አለ። ስለወል እግዚአብሔር ሰው መሆን እንዲህ አለ እግዚአብሔር በያይቆብ ዘንድ በያይቆብ ዘንድ ደሪ በእስራኤልም ዘንድ ተዋረሽ አለኝ አለ። ደግሞ ስለ መዳንታችን ሞትና ስለ አይሁድ መጥፋት በወጥመዱ ይጠመዳሉ የመሞቻቸው ጊዜም ሳይደርስ ይሰጥማሉ አለ። ስለ ንስሐና ከንስሐ በኋላ ወደ ሀጢት ስለመመለስ እንዲህ አለ፣ ከታጠቡ በኋላ ቆሻሻን መዳሰስ ምን ይጠቅማል? ደግሞ ስለ ቤተክርስቲያን መሳለጽና ስለ ህዝብ እንዲህ አለ፣ አቤቱ በስም የተጠሩትና በበረከት ያበዛሃቸውን ወገኖችህን ይቅርበል መመስገኛና ማደሪያ የሆነች ሀገር ኢየሩሳሌም ምንም ይቅርበ። የቃልህን በረከት በጽዮን እና በልጆቿ ላይ ምላ። ስለ ሹማምንትና ስለ ሰባቱ አደጋ ሲናገር እንዲህ አለ፣ ሰባቱን ኃይሎች የተቀበለች የሰው ሰውነቱ ጉበኛ ናት። ከዚህም ሁሉ መንገድህን ያቀናለ ዘንድ ወደ ዱር እግዚአብሔር ጸለይ። ስለ ጻድቃንም እንዲህ አለ፣ የጻድቃን ልጆች በዱር ቀል የዱር አበባ እንዲያብብ እንዲሁ ብቀሉ አብቦም እንደ ሊባኖስም መዓዛ መዓዛችሁ እንዲሁ የጣፈጠ ይሁን። ዳግመኛም የእግዚአብሔርን ስራ ሲያስብ እንዲህ አለ የሰማይን ንጽህናውንና ጽናቱን ብርሃኑንም ያሳይ ዘንድ በሰማይ ገጽ ላይ ፀሐይን ማውጣቱን በቀድም ጊዜ ሀገሩን ማቃጠሉን አስቦ እንደ ምድጃ እሳት የሚነድል አቦቱን ማን ይቃወመዋል? የፀሐይ ዋጥ ሶስተኛውን ተራሮችን ያቃጥላቸዋል። ከእርሱም የእሳት ወላፈን ይወጣል አለ። ጨረቃም ለዓለም ምልክቱ ነው። በእርሱም የዘመናት የበዓላት ምልክት ይታወቃል። ስለ ከዋክብትም የሰማይ ጌጦቿ የከዋክብት ብርሃናቸው ነው። በእግዚአብሔር ቅዱስ ፈቃድ እንዲሁ ያበራሉና፣ በስርዓታቸውን ጸንተው ከልካቸውም ሳይፋለሱ ሳይሳሳቱ ጸንተው ይኖራሉና አለ። ስለ ቀስተ ደመናም ተናገረ። ቀስቱን አየው ፈጣሪውንም አከበረ። ብርሃኑ መልካም ነውና የንጉል ስልጣንም ያዘጋጀዋል። ስለ በረድና መብረቅም ተናገረ። ስለ እርሱ ትእዛዝን በረድ ይዘንማል። በቃሉን መብረቅ ይፈትናል። ደመናትን እንዳይዋፍ ይበራሉ። ነፋስን በእርሱ ፈቃድ ይነርሳል። የነጉድጓዱ ድምፅና ብልጭልጭታ ምድርን ያስፈራታል። አውሎውና ውርጩ ነፋስን ያስጨንቃታል። ነፍስንም ያስጨንቃታል። ሰማይን እንደ ብረት ልብስ የሚሸፍነው እንደ ስለታም የብርጭቆ ስባሪ ይብለጨለጫል። ስለ ዝናብም ተናገረ ዝናብ የወረደ እንደሆነ ምድርን ደስ ያሰኛታል፣ ትእዛዙን ባህር ይደርቃል አለ። አባቶችንም በተሰጣቸው ሀብት ሲያመሰግናቸው ሄኖክ እግዚአብሔርን ደስ እንዳሰኘው፣ ኖህም ጻድቅ ሁኖ እንደተገኘ፣ አብርሃም ታማኝ እንደሆነ፣ ይስሐቅም ለሰው ሁሉ የሚጠቅም በረከት እንደተሰጠው፣ ለያዕቆብ በቸርነቱ እንደተገለጠለት፣ አስራ ሁለቱንም ነገድ እንደወለዳቸው፣ በሰውና በእግዚአብሔር ዘንድ እንደተወደዱ፣ ሴንም ስም አጠራሩ የከበረ በላይትም ብርሃን መልኩና ስም አጠራሩ የሆነ አለ። ወንድሞ አሮንንም የዘላለም ሕግን እንደሰራለት በልብሰ ተገኖና ወርቃቅ እንዳስደነቀ ሹመቱ ሶስተኛ የሚሆን የአልአዛር ልጅ ፊናስንም ወደሰ የነዌ ልጅ ኢያሱን ለእስራኤል ልጆች የርስታቸውን ምድር እንዳወረሳቸው እጁንም ባነሳ ጊዜ እንደተመሰገነ ሳሙኤልንም በእግዚአብሔር ዘንድ የተወደደ እንደሆነ ናታንንም በዳዊት ዘመን ትንቢት እንደተናገረ ዳዊትንም ታናሹኑ ሳለ አርበኛውን ጎልያድን እንደገደለው አመስግኖታል። ሰሎሞንንም በሰላም ወራት እንደነገሰ ኤልያስንም ሙት እንዳስነሳ እሳትንም ከሰማይ እንዳወረደ እራሱን በእሳት ሰረገላና በእሳት ፈረሶች እንዳረገ ኤልሳይንም በዘመኑ ጠላቶች እንዳስደነገጡት ሁለት ሙጣሮችንም እንዳስነሳ፣ አንዱን በሕይወት ሳለ፣ አንዱን ከሞተ በኋላ ህዝቅያስንም አገሩን አጽንቶ እንደጠበቀ የፋርስንም ሰራዊት በጸሎቱ አጥፍቶ ስለ ሀገራቸው ሲሆን የሚያለቅሱትን ደስ እንዳሰኛቸው ርኩሰትንና ኃጢአትንም እንዳስወገደ ኢዮስያስንም የኢዮስያስ ስም አጠራሩ መልካም ነው እንዳለው ኤርሚያስንም ከእናቱ ማህፀን ጀምሮ እንዳከበረው እስከ ኤልም እግዚአብሔር እንጌትነቱን እንዳየ ዘሩባቤልንም በቀኝ እጅ እንዳለ ሀቲ ቀለበት ነው እንዳለው አስራ ሁለቱ ነቢያትንም በየቦታቸው አስማቸው እንዲህ ለመል ሆሴና ነህሚያንም የወደቀች ቅጽርን አንስተው ጠቃሚ ስራ እንደሰሩ ዮሴፍንም እርሱን የመሰለ ደግ ሰው እንዳልተወለደ ኖህና ሴምንም ክብራቸው ከሰው ሁሉ እንደሚበልጥ አዳምንም በፍጥረት ሁሉ ላይ ንጉስ እንደሆነ ስምኦንን፣ በዘመኑ ቤተ መቅደስ እንደታነሰ በህዝቡ ከብርኮ መመለስም እንደተመሰገነ፣ በመጽሐፉ መጨረሻም በሁሉ ቦታ ታላላቅ ስራ የሚሰራና እድሜያችንን የሚያስረዝብ እግዚአብሔር አምላክን አመስግኑታለ። ይህንንም ተናግሮ በፍቅር በአንድነት አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለብልላ ሲራ ክሱም ወደ አላዛር ዘኢየሩሳሌም ቆሬር ማይ ከማያጠፍ ኦለፊም ያረፍ ይቤ መስዊቶ በመስቢቶ ብእሲ ድኩም ወምጣ ይሆን ለሥጋ ወደ ወዛቲ ለተስካሩ ለቅዱስ ዮሐንስ ወንጌላዊ። በዚችም ቀን የወንጌላዊ ቅዱስ ዮሐንስ መታሰቢያው ነው። በእስያና በኤፌሶን በዙሪያቸው ባሉ ሀገሮች ሁሉ ስለመስበኩና ከባህር በስተሙ ወደ ፈጣሪያቸው እግዚአብሔር እስከመላቸውና የክብር ባለቤት ጌታችን በእጆቹ ላይ በሚያደርገው ተአምራት በትምህርቶቹም ከሰይጣን ወጥመድ እስካዳናቸው ድረስ ጣዖታትን ከሚያመልኩ ከክፎች ሰዎች ስለደረሰበት መከራ ነው። በሸመገለም ጊዜ ወንጌል እንጻፈት ናቸው። ሶስቱ ወንጌላውያን ያስቀሩትን እስከሚጽፍ መንፈስ ቅዱስ አነሳስቶታልና የወልድን አናኗሩንና ሰው መሆኑን ዓለም የማይወስነውን ታምራቱን ከዚህ በኋላም ወደ ሰማይ እንደወጣና በሰማይ የሚኖሩ መላእክት የመላእክት ሰራዊትን ስርዓታቸውን አይቶ አቡቀለም ሴት የሚባለው ጻፈ። ለስብከቱም የበዓሉ መታሰቢያ ሊሆን ግብፃውያን ይሄን ሰሩ። ዳግመኛም በእስክንድሪያ ሀገር ውስጥ ቤተክርስቲያኑ የከበረችበት ቀን ነው። ለእግዚአብሔርም ምስጋና ይሁን እኛንም በዚህ በከበረ ሐዋርያ ጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ሰላም በቅዳሴ ቤተ እስክንድርያ ሀገር እለ ሐነጽዋ ኬነውት ወጠበብተ ምክር ወእንዘ ዮሐንስ ውስተ መቃብር ተሐዋይከ ወተሰወደ በስልጣነ ኃይል መንክር ባይቱ ልብስከ ዘተፈለጠ ዝክር

በአምሳ ለብእሲት ሰን በቅድመ ተኩላት መሰጥ በአምሳ ለብእሲት ሰናይት ወባይተ እፍረት ጽዑጥ አዝ ዘርፈ እግዚአብሔር በትእዛዝ ከስሉጥ ለአስ በሚካሄድ የዝክርማ በአፍአ ውስጥ ወበዛቲ ዕለት ተስካሩ ለሰማይታት የኤጲስቆጶሳት ወይም ህዋስ ወልደ ዮሴፍ በረከቶም ታል ምስሌ ነው ለዓለም አለም። በዚችም ዕለት በሰማይትነት የሞቱ የኤጲስቆጶሳት የዮሴፍ ልጅ ይምንዋስም መታሰቢያቸው ነው። በረከታቸውም ከኛ ገር ለዘላለሙ ትኑር አሜን።

መንፈስ ቅዱስ አሐዱ አምላክ ከዚህ